ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ ደግሞ እንመልከት። ትናንትና በሊድስ ተሸንፎ ከመሪው አርሰናል ጋር ያለው የነጥብ ርቀት ወደ ዘጠኝ ከፍ ብሏል። ይህንን ጉዳይ እናንሳው። በቼልሲ እንግዲህ ባሳለፍነው ሳምንታት የነበረው ጥሩ ብቃት አሁን የዋንጫ ተፎካካሪ የሆነ ነው ጥሩ ቡድን እየተገነባ ነው የሚሉ ሀሳቦች እንዲሰጡ አድርገው ነበረ። ትናንትና ግን ባልተጠበቀ መንገድ በሁሉም ነገር ተበልጦ ነው የተሸነፈው። እናንሳይን ጉዳይ አዎ ልክ ነው። ቼልሲ ትላንትና በሊድስ ተሸንፏል። እኔ ጠብቄው ነበር አልጠበቅኩትም ነበር አላውቅም። ምክንያቱም ቼልሲ እንዲህ አይነት ባህሪያት አሉት ይሄኛውን ቡድን እና በኋላ ሰሞኑን ስለ ዋንጫ ተፎካካሪነት ብዙ ይወራ ስለነበር ልክ ነበር ወይ? እኔ ቼልሲ የዋንጫ ተፎካካሪ ነው ብዬ አላውቅም። ለነገሩ ለምን ኢንኮንሲስተንሲው ስላል ምን መጠበቅ እንዳለብኝ ስለማያውቅ ስለማይተነበኝ በአንዳንድ ሞመንቶች ላይ በጣም ለትልልቅ ድሎች የተቃረበ ይመስላል በዓለም የክለቦች ዋንጫ ፓሪስ አንጀርማን ሲያሸንፍ ለምሳሌ፣ ወይ ባለፈው ያሳለፈውን አይነት ሳምንት ከአርሰናል ጋር በጣም የሚደነቅ ፐርፎርማንስ ነው። 11 ለ11 10 ለ11 በነበረበት ጊዜ በተገቢው ጊዜ የሰጠን አድናቆት ነበር ለዚህ ቡድን ከባርሰሎና ጨዋታ በኋላም ቢሆን ባርሳ፣ ልክ ነው፣ እረፍት ከመውጣታቸው በፊት ሮናልድ ራሁ ሆናቷል። ስለዚህ ሁለተኛውን አጋማሽ ፐርፎርማንስ ብዙ ልልበት አልፈለግኩም ግን አስራ አንድ ለአስራ አንድ በነበረበት ጊዜ በእኔ እምነት ከባርሰሎና የተሻለ ቡድን ነበር ቼልሲ። ማነው ሊቨርፑልን አሸንፏል፣ ሊቨርፑል እንደዚህ ሳይለይለት በፊት ከዛ በኋላ በጣም መጥፎ ሆኗል ሊቨርፑል በፐርፎርማንስም በውጤትም፣ ግን ሊቨርፑል ደህና በነበረበት ጊዜም ጭምር አሸንፏል። ሶ እንደዚህ አይነት ትልልቅ ፐርፎርማንሶች ፕሮዲውስ ያደርጋል ይሄ ቡድን ትልልቅ ጨዋታዎች ላይ ነገር ግን ለ38 ጨዋታ ግን ለማመን ያስቸግራል። አሁን ሞመንቶች ናቸው እነዚህ የሆኑ አንዳንድ ትልልቅ ጨዋታዎች ናቸው። ወይ ደግሞ የሆነ ሰሞን፣ አሁን በዚህ ሰሞን እያደረገ ትልልቅ ጨዋታ ብቻ አይደለም በቃ ጨዋታዎች እያሸነፈ ነው በተከታታይ። ወደ አርሰናል ጨዋታ ከመምጣቱ በፊት ከስድስት ጨዋታ አምስቱን አሸንፈው ነው የሚመጣው፣ ሌሎችም ጨዋታዎች ያሸነፈ። ስለዚህ የሆነ ደግሞ በሲዝኑ መሀል ያለ ሞመንት ይኖረዋል። ግን 38 ጨዋታ ላይ ተወዳድሮ ሻምፒዮን የሚሆን ቡድን የሚያስፈልገው አንድ ወሳኝ ነገር ግን የለውም። ትልቁ ችግር ቼልሲ ላይ ያለው ችግር ነው ኮንሲስተንሲ የለውም። የውጤትም ኮንሲስተንሲ የለውም፣ የፐርፎርማንስም ኮንሲስተንሲ የለውም። እነዚህ በአንድ ሳምንት ልዩነት ያየናቸው ሁለት የቼልሲ መልኮች ብዙ ሰው ቼልሲን ለቻምፒየንስ ሊግ ቦታ የሚፎካከር ቡድን ከመሆን አልፎ በድፍረት ለዋንጫ ተፎካካሪ ብሎ እንዳይገምት የሚያደርጉት ምክንያቶች ናቸው። የትላንትናው ጨዋታ ደግሞ ከሊድስ ጋር የተደረገ ጨዋታ ነው። ሌላኛው ጥያቄ ግን ከኮንሲስተንሲ ባሻገር የስኳድ ዴብዝም ጥያቄ ነው። አሁን አንድ ወደ 2 ቢሊዮን የሚጠጋ ገንዘብ ምናምን ካወጣሽ በኋላ የአንዳንዶቹ ቦታዎች ላይ ያሉት ጥርጣሬዎች መኖር ወር ያለባቸው አይመስለኝም። ልክ ሊቨርፑል 450 ሚሊዮን ፓውንድ በአንድ ክረምት ካወጣ በኋላ እንዴት የተከላካይ ችግር አለበት ምናምን እንላለን፣ ደንበኛ ስኳድ መስራት አለበት ማለት ነው እንል እንደነበረው ቼልሲ ደግሞ ባለፉት 3 አመታት ለየት ያለ ሞዴል ነው የሚከተለው ግን ብዙ ገንዘብ ደግሞ ኢንቨስት ካደረገ አይቀር የተሟላ ስፓይኑ አስተማማኝ አስተማማኝ ግብ ጠባቂ፣ አስተማማኝ የመሀል ተከላካዮች ያስፈልጉታል። እነዚህ ደግሞ የዋንጫ አሸናፊ ቡድን ሆል ማርኮች ናቸው፣ መታወቂያዎች ናቸው። ቼልሲ በንጽጽር ደህና እየተጫወተ ነው፣ ግን ሳንቼዝ ያንን ኮንፊደንስ አይሰጠኝም። የፕሪሜርሊግ አሸናፊ ቡድን ግብ ጠባቂ አይመስለኝም። ትላንት ደግሞ እንዳየነው ቶሲም እና ቤኖዋ ባዲያሺል የዋንጫ አሸናፊ ቡድን የመሀል ተከላካይ ተጣማሪዎች አይደሉም። ጥራታቸው እንደዛ አይደሉም። የሚጀምሩትም ተጫዋቾች ቢሆኑ የፊትነስ ችግር አለባቸው። አሁን በቃ በየሶስት ቀኑ የሚጫወት ተጫዋች አይደለም ማለት ነው። ዌስሊ ፎፋና ለዛ ነው ያረፈው። በየሶስት ቀኑ የሚጫወት ተጫዋች አይደለም ማለት ነው። በጉዳት ታሪኩ ምክንያት ሬስ ጀምስ ለዛ ነው ያረፈው። በነሱ ቦታ የሚገቡት ተጫዋቾች ወይ ካይሴዶ ሳይኖር ሲቀር በሱ ቦታ የሚገባው ተጫዋች ተመሳሳይ ጥራት ያለው ተጫዋች አይደለም ማለት ነው። ይሄ ሁሉ የሚነግረን ደግሞ የስኳድ ዴፕዝ ጉዳይ ነው። ትናንትና አንድሬ ሳንቶስ ወንዛ ቦታ ላይ የተሰለፈ መጥፎ ተጫዋች አይደለም ግን፣ ካይሴዶን አይደለም እና እነዚህ ጥያቄዎች ናቸው ብዙ ሰዎች እንዲያመነቱ የሚያደርጋቸው ቼልሲን፣ በተመለከተ የፕሪሚየር ሊግ ሻምፒዮን ለመሆን ይፎካከራል ማለት ባለፈው ሳምንት ያንን ሴንሴሽን ሰጥቶ ነበር። እኔ ትልቅ ያመለጠ እድል ነው። በቀደም እንዳነሳው ከአርሰናል ጋር የነበረው ጨዋታ በጣም ግሩም ፐርፎርማንስ ቢሆን ከአርሰናል ጋር የነጥብ ልዩነቱን ማጥበብ የምትችው አንድም በዋነኝነት አንቺ በምትወሰኙ ጨዋታ ነው፣ ራስሽ በምትሳተፊበት ጨዋታ ነው። የካይሴዶን በቀይ መውጣት እንደ ቀላል እንትን አላየውም፣ ከባድ ስህተት ነው የሰራው፣ ተጫዋቾች በእኔ አስተሳሰብ። ምክንያቱም እዛ ጨዋታ ላይ ብቻ ቼልሲ ሰርቫይቭ አደረገ እና ያንን ፐርፎርማንስ ላሳዩት ተጫዋቾች ትልቅ የተገባ አድናቆት ተሰጥቷቸዋል። ግን የለም በጉዳት ምክንያት ደግሞ በሚቀጥሉት ጨዋታዎች ሲጀመር ጀምሮ ዎዝ ባምፕ በ የሆነ ተጫዋች በመምታት ምናምን ነው የጀመረው ጨዋታ እና ያ መጨረሻ ላይ በቀይ እንዲወጣ አደረገ። ኤክሰሲቭ ፎርስ ነው በቀይ ወጣ እና ትላንት ሜዳው ሲያጎድላቸው አየን። እና እንዲህ አይነት በጣም ወሳኝ ተጫዋቾችን ለመተካት የሚሆን በቂ ስኳድ የለውም። አምና ኮንፈረንስ ሊግ ላይ ነው ይፎካከር አንድ፣ ዘንድሮ ቻምፒየንስ ሊግ ነው ይፎካከር። በቀደም ከባርሰሎና ጋር የተጠቀመው ላይና ኮንፈረንስ ሊግ ላይ ቢሆን ከኖዋ ጋር አይጠቀምበትም ነበር ማለት ነው ከዩር ጋር ነው ጋ ቢሆን አይጠቀምበትም ነበር ያ ከባየር ሚኒክ ጋር ከባርሴሎና ጋር ከምናም ጋር ስትጫወቺ ግን ደንበኛውን 11 ነው የምትጠቀሚው ከሙላ ጎደል ያንኑ ቡድን ነው ፕሪሚየር ሊግ ላይ የምትጠቀሚው እና ድካም ይኖራል እና ድካም ጉዳት ይኖራል ያኔ በቂ ስኳድ አለ ወይ ትላንትና ሮቴት ሲደረግ አይሩ ቡድኑ በቂ የስኳድ ዴብዝ እንደሌለው ብዙ ተጫዋቾች አሉት ይሆናል በቁጥር strength in depth የሚባለው ለዚህ እኮ ነው depth ብቻ ሳይሆን strength in depth ጥንካሬ አለ ወይ ጥልቀት ውስጥ የሚባለው ለዚህ ነው ትላንትና አሰልጣኝ ኤንዞ ማሬስካ በሐቀኝነት ነው የተናገረው። በሁሉም መንገድ ሊድስ በልጦ ነው ያሸነፈን የሚል አስተያየት ሰጥቷል። እውነቱ በታክቲካዊ ምክንያቶችን በልጧቸዋል። አሰልጣኝ ዳንኤል ፋርከ ሶስት ፊዚካል አማካዮችን ነው የተጠቀሙት። የቀድሞ ቼልሲ አካዳሚ ውጤት የሆነው ኤታን አምፓዱ ነበር፣ ታናካ ነበር፣ አንቶን ስታክ ነበር። ደንበኛ የቡንደስሊጋ ተጫዋች የነበረውን አንቶን ስታክ እነዚህ ሁለት ሶስት ተጫዋቾች ብዙ ጊዜ በነጠላ ለአንድ ያገኙት ነበር አንድሬ ሳንቶስ ምክንያቱም ከሱ ጎን የተጫወቱት ሁለት ተጫዋቾች ወደፊት የመሄድ የማጥቃት ዝንባል ያላቸው ኤንዞ ፈርናንዴዝ እና ዦዋ ፔድሮ ናቸው። ዦዋ ፔድሮ 10 ቁጥር ሆኖ ስለሆነ የተጫወተው ከዛ ሁለት ነው ዘንክም ተጫዋቾች ነበሯቸው። አንድ ዘጠኝ ቁጥር ነበራቸው እና በተደጋጋሚ በቁጥራውስ ነበር ይደረገው ለብቻው 3 የሜዳ ክፍል እንዲከላከል ይደረግ ነበር ግን እነዚህ በኤነርጂ የተሞሉ የሊድስ አማካዮች ከፊት የነበሩትን ሁለት አጥቂዎች ደግሞ ዶሚኒክ ካልቨርት ሉዊን እራሱ ዶሚናንት ጤነኛ ከሆነ እኮ ከጉዳት ነፃ ከሆነ እኮ ለእንግሊዝ መጫወት የነበረበት ልጅ ነው። ዶሚኒክ ካልቨርት ሉዊን ባለፉት ጥቂት ዓመታት እድገቱ በጣም ወደ ኋላ ተጎተተ እና ኤቨርተን አይ አዲስ ኮንትራት ልሰጠ አልችልም ብሎ አሰናበተው፣ እንጂ በቀደም ለሲቲ ተጫዋቾች ፈተና ነበር። በተለይ ለሱ ጥንካሬ የሚሆናቸው እት ምትጠቀሚ ከሆነ ፌሊክስን፣ ሜቻ ሌላ ፓወርፉል ተጫዋች ነው ለነዚህ ሶስት ተጫዋቾች በጣም ኃይለኛ ኤነርጂ የነበራቸው ሌሎቹ የሊድስ አማካዮች ተጨማሪ ፕሬዘንት ሲሆኑ ነበር እና በፎርምም እንዲሁ በችሎታም ጥያቄ ምልክት የምናነሳባቸው ቶሲን እና ደግሞ ከቀይሮ ያስገቧቸው ተጫዋቾች ነበሩ። በኋላ ነው አውካፎር በሁለት ዊንግ ባኮች ነው የተጫወቱት። ስለዚህ በቀደም ተቀይሮ ገብቶ የተጫወተው ጉድሙንሰን አይነት ተጫዋቾች ተደጋጋሚ ወደ ሳጥን ክሮስ የማድረግ ችሎታ ያላቸው ተጫዋቾች ናቸው። ሁለቱ ተከላካዮች ሁለቱን የሊድ ሳጥቂዎች በሶስት አምስት ሁለት ነው ሊድ ሲጫወት የነበረው። ሲከላከል አምስት ይሆናሉ። ጉድሙንሰን እና በወግል ወደኋላ ሲመለሱ ስለነበር ሳጥን ውስጥ ኃይለኛ ፕሬዘንስ ነበራቸው እና ፍልሚያ ሆነ ጨዋታው፣ ማለት አካላዊ ሆነ። ያንን ፊዚካሊቲ የቼልሲ ተጫዋቾች በጭራሽ በጭራሽ መቋቋም አልቻሉም። ካይሴዶ ደግሞ እነዚህ ብዙ ሁለተኛ ኳሶች ቢጠርገው ከሁለቱ ሴንተር ፎች ጋር ሁለቱ አጥቂዎች ሲፋለሙ የሚገኙ ትራፊ ኳሶችን የሚያጸዳው ተጫዋች ሜዳ ውስጥ አልነበረም። የአይነት ስፔሻሊስት ተጫዋች አልነበራቸው እና የተለያዩ መልኮች ያየንበት ነው። ቀደም ሲል የቼልሲን ጉዳይ እያነሳን ነበር። አዎ የቼልሲን ጉዳይ እያነሳን ነበር እንግዲህ የዋንጫ ፍክክሩ ጉዳይ አብቅቶ ለታል ሆናል ለማለት ያስቸግራል፣ ገና ብዙ ጨዋታዎች ስላሉ ግን፣ ዘጠኝ ነጥብ በጣም ሰፊ ነው እና ይሄ ሁለት የተለያየ መልክ ያለው ቡድን የመሆኑ ነገር ነው፣ ስናነሳ የነበረውና ቡድኑ በቂ ጥልቀት የለውም። ከዚህ በፊትም አሰልጣኝ ኢንዞ ማሬስካ ብዙ ተጫዋቾች ባፈራረቀ ጊዜ እንደዚሁ ተቸግሮ ያውቃል። ለምሳሌ በብሬንፎርድ ጨዋታ ሁለት ለሁለት ሲለያዩ የቻምፒየንስ ሊግ ጨዋታ ካደረጉ በኋላ ነው ከብሬንፎርድ ጋር የተጫወቱት እና ብዙ ተጫዋቾች ሮቴት አድርጎ ነበር። አሁን እንግዲህ ያለው ጥያቄ ምንድነው የቼልሲ ደጋፊዎችም ሊያነሱት የሚችሉት ጥያቄ እዚህ ጨዋታ ላይ ተጫዋች ማፈራረቅ ነበረብን ወይ የሚል ይመስለኛል። እኔ አንድ ከአሰልጣኙ ጎን በዚህ ጉዳይ ላይ ምናልባት መቆም ካስፈለገ የበቀደሙ ጨዋታ በአካል በጣም የሚያደክም ጨዋታ ነው የነበረው፣ ከአርሰናል ጋር ለረጅም ደቂቃ መሮጥ ነበረባቸው። በሁለተኛው አጋማሽ በቡድኑ በኳስ ቁጥጥር በአርሰናል በከፍተኛ ብልጫ ተበልጦ ነበር። የሚጠበቅ ነው ደግሞ 11 ለ10 ስለነበረው አርሰናል የበለጠ ኳስ ይዞ ነበር። ስለዚህ የቼልሲ ተጫዋቾች ብዙ ያለ ኳስ አንድ የጎደለ በተለይ ደግሞ እንደ ካይሴዶ ያለ ተጫዋችን ቦታ ለመሙላት ከሌላውም ጊዜ የበለጠ ተጨማሪ ኤነርጂ ያወጡ ነበር እና አድካሚ ጨዋታ ነበር። ከዛ ጨዋታ ከጥቂት ቀናት በኋላ በሚደረግ ጨዋታ ድሮም የጉዳት ታሪክ ያለባቸውን ተጫዋቾች ሬስ ጄምስ በቀደም ሳነሳው ነበር፣ በቅርብ ዓመታት በደንብ ሪከቨር ያድርጓል፣ ግን እየተጠቀመ እየተጠነቀቀ ነው የሚያጫወተው። የበርንሌውን ጨዋታ 45 ደቂቃ ከተጫወተ በኋላ ቀይ ራስ ወጥቷል። እንደ አይነት የጉዳት ታሪክ ያለውን ተጫዋች በተከታታይ ፊዚካል ጨዋታዎች ላይ አታጫውቹም፣ ወይም ማጫዋት አደጋ አለው፣ እንደገና ለሌላ ጉዳት ማጋለጥ ሊሆን ይችላል። ዌስሊ ፎፋን የታወቀ ሁለት ከባባዴ ሴይል ጉዳቶች ናቸው የገጠሙት በአጭር ጊዜ ውስጥ ሁለት ያልተጫወተባቸው ሲዝኖች ነበሩ። አሁን እሱንም ቢሆን እንዲሁ በተከታታይ ማጫወት በጣም አስቸጋሪ ነው፣ ከጉዳት ታሪኩ በመነሳት ትሬቨር ቻሎባ ነው ሌላኛው ተጫዋች። ቻሎባ ደግሞ በቅርብ ጊዜ በተደጋጋሚ ብዙ ጨዋታዎች ላይ እንዲጫወት ሆኗል። ትናንትና ያው የቀኝ ፉልባክ አድርጎ የተጠቀመበት እርሱን ነው እና እነዚህ ውሳኔዎች ምክንያት የለሽ ውሳኔዎች አይመስሉኝም። ግን በኋላው የውጤት ዋጋ ያስከፈሉ ስለሆኑ ብዙ ትችት የሚያመጡ እንደሆኑ እረዳለሁ። ግን እነዚህን ውሳኔዎች ሲወሰን የነበረውን ራሽናሌ ያያሉ። አሁን ትልቁ ጥያቄ የስኳድ ዴብዝ ጥያቄ ነው ወይ ብዛ ቦታ ላይ ለምን ማሎ ጉስቶን አላስጀመረም? ሊሆን ይችላል እንደዚህ እና ትልቁ ነጥብ ከሆነ የሮቴሽን ነጥብ ነው የሚሆነው። እንዳነሳሁት ደግሞ በቅርብ ጊዜ በቻምፒየንስ ሊግ ከካራባ ጋር ሁለት ለሁለት በተለያየበትም ጊዜ ከአንድ የፕሪሚየር ሊግ ብዙ ተጫዋቾች ሮቴት ካደረገ በኋላ የነበረ የቻምፒየንስ ሊግ ውጤት ነው። ብዙ የተተቸበት ጨዋታ እንደነበር አስታውሳለሁ። ስለዚህ አሁን ፈታኙ ነገር እሱ ነው። እንግዲህ በቀደም እንዳነሳሁት የውድድር ዘመኑ ከመጀመሩ በፊት የጉዳት ገጥሞት ተጫዋቻቸው ሌቫይኮል ዊል ኦልሞስ ከሲዝኑ ውጭ ሆኗል። ከተመለሰም የመጨረሻዎቹ ጥቂት ወራት ላይ ነው የሚመለሰው። ተጫዋቾች ሊገጥሟቸው ከሚችሏቸው ከባባድ ጉዳቶች መካከል አንደኛው ነው የገጠሙ የአንቴሪር ክሩሼት ሊገመንት የሚባለው ጉዳት ነው የገጠሙ። ዦሬል ሀቶም የፊትነስ ችግር ያለበት ተጫዋች ነው። ትላንትና እንግዲህ አልተጠቀመበትም አሰልጣኙ። ጆሽ አቼምፖንግ አለ። እሱም አንዳንድ ጨዋታዎች ላይ ይሰለፍ ነበር፣ ግን ትላንትና አላሰለፈውም። አማራጮች አሉት። ለእኔ እነዚህም ቢሆኑ የታይትል ዊኒንግ አማራጮች ግን አይደሉም። የቡድን ጥልቀት ችግር ቡድኑ እንዳለበት የሚያሳይ ነው። ያው መጥፎ ታሪክ ነው ያለው በነገራችን ላይ በሊድስ መሄድ የሆነ ባላንጣነትም አላቸው የአንድ አካባቢ ቡድኖች ባይሆኑም አይዋደዱም ሊድስ ና ቼልሲ አርባ ዘጠኝ ጊዜ ወደ ኤላንድ ሮድ መጥቶ ስድስት ጊዜ ብቻ ነው ያሸነፈው ስለዚህ ብዙ የሚቀናው ቦታ አይደለም ስቴዲየም እና ደግሞ ያ ወጣት ቡድን በመሆን ውስጥ ያለ አንፕሪዲክታቢሊቲ አለ ወጣት ቡድን ሲሆን በቃ በጥሩ ቀናቸው ላይ በአለም ላይ ማንንም ያሸንፋሉ ልት ይችላል ጥሩ በሆንበት ቀን መጥፎ ሲሆኑ ደግሞ ሊድስም ያሸንፋቸዋል። እና አንዱ ከባድ ችግር እሱ ነው። እንግዲህ በሁለቱ አጋማሽ እኔ የሚመለሱ መስሎ ነበር። ኤስቴቫኦ በቀይ ወጣ፣ ማ ነው ተቀይሮ ወጣ። በነገራችን ላይ አደገኛ ቀጠና ውስጥ ነው የነበረው፣ ተናዶ የሆነ ተጫዋች ከኋላ ተማታ፣ እንደ ተበሳጨ ግልጽ ነው። ለእሱም የሚሆን ጨዋታ አይመስለኝም። ለ በጣም ፊዚካል ጨዋታ ነው እና እንዲያው ማሬስ ከጨዋታ በኋላ ሰምተሽው እንደሆነ ዌልከም ቱ ፕሪምየር ሊግ አ ኤስቴቫኦን ማለት ነው ወደ ፕሪሚየር ሊግ እንኳን መጣ። በቃ እንደዚህ አይነት ነው የፕሪሚየር ሊግ እግር ኳስ። በረቡ ምሽት በኤላንድ ሮድ በሰሜን እንግሊዝ ፈታኝ ነው አለ እና በሱ ፈንታ ሌላ ሮቴት የተደረገውን እና በዚህ ውድድር ዘመን የቼልሲ ዋናው የጎል አደገኝነት ያለውን ተጫዋጭ ፔድሮ ኔቶን አስገቡ። እና እንደ ገባ በቅርቡ አንግል ነው የአቻነቱን ጎል አስቆጥሮ የነበረው ማን ነው የሁለት ላንድ የሆኑበትን ጎል አስቆጥሮ የነበረው አርባ ስምንተኛው ደቂቃ ላይ ነው። ስለዚህ ጊዜ አላቸው፣ ረጅም ጊዜ እንዲያውም ኮሜንታተሩ ሰምተሹ እንደሆነ የመጀመሪያ አጋማሽ እያለቀ የዳንኤል ፋርከን ፊት አሳየና፣ ቡድኑ ሁለት ለዜሮ እየመራለት ነው፣ ግን ሰዓቱ አርባ አምስተኛው ሳይሆን ዘጠናኛው ደቂቃን ቢያሳይ ይወድ ነበራል። ሁለቱ አጋማሽ ለሊድስ ከባድ ይሆናል ብለች ነው የምትገምጀው፣ እና ቼልሲ ከዛ የተሻለ ጥሩ ሊጀምር አይችልም። በእርግጥ ጋርናቾ በኋላ ለፓልመርም አንድ ኳስ ሰጥቶት ፓልመርም ተቀይሮ ከገባ በኋላ ጋርናቾም ተቀይሮ ከገባ በኋላ ምናልባት ከጉዳት በፊት የነበረው ፓልመር ጄሚ ፍሎይድ ሀሰል ባንክ እንደሚለው የፕሪሚየር ሊግ ምርጡ ጨራሽ ስለሆነ ያንን ጎል ቢያስቆጥረው ኖሮ ሜቢ። ግን ምናወረው ስለ ሞመንቶች ነው። እንደ ብቃት ግን አሰልጣኙ በዚህ ጉዳይ ላይ እውነተኛ ሆኖ ተናግሯል። አንዳንድ ጨዋታዎች ላይ ይህንኑ አይነት ተመሳሳይ ችግር አይተናል። እኔ ባሸነፉባቸውም ጨዋታዎች ላይ በአንዳንድ አጋማሾች የፎረስትም የበርንሌም፣ በፐርፎርማንስም ባይሆን አሰልጣኙ በወሰናቸው ውሳኔዎች የማንቸስተር ዩናይትዱ ጨዋታ፣ በሜዳቸው በሰንደርላንድ የተሸነፉበት ጨዋታ፣ እነዚህ ጨዋታዎች የቼልሲን ዋነኛ ችግር የኢንኮንሲስተንሲ ችግር የሚያሳይ ነው እና መጨረሻ ላይ እንግዲህ ሳይሳካላቸው ቀርቶ ለዳንኤል ፋርክ ትልቅ ሳምንት ነው። አሁን እንግዲህ በፕሪምየር ሊግ ለመባረር ቀዳሚ ግምት ከሚሰጣቸው አሰልጣኞች አንደኛው ዳንኤል ፋርክ የሊድሱ አሰልጣኝ ናቸው። በቀደም በሁለተኛ አጋማሽ ከሲቲ ጋር መሸነፋቸው እድለቢስ ያደርጋቸዋል። በሁለተኛ አጋማሽ ላይ ቡድናቸው የተጫወተበት ጀብድና በሁለት ዊንግ ባኮች መጫወት ጀመሩ በጨዋታ ውስጥ ያደረጓቸው ታክቲካዊ ለውጦች የሚያስገርሙ ነበሩ ረጃጅም ኳሶችን ለዶሚኒክ ካቨርት ዊን ይጫወቱ ነበር የሲቲ ተከላካዮችንን መቋቋም አልቻሉም ጎሎች አስቆጠሩ ሁለት ጎሎች እዚህኛው ጨዋታ ላይ ያንን ብሉ ፕሪንት ነው ይዘው የቀጠሉት ሁለት ዊንግ ባኮች ሶስት ከሲቲ ማነው ከቼልሲ ብዙ ጊዜ ለብቻው ከሚሆን አማካይ ጋር የቁጥር ብልጫ ነበራቸው የሁለቱን በሜክሽፍት የተጫወቱት የቼልሲ ተከላካዮችን ፈትነዋቸዋል እዚህ ላይ ደግሞ ቼልሲ ውስጥ ስህተት አለ ዴይ ሀቭ ሚስቴክስ ን ም ይሏቸዋል እነሱ። ቼልሲ ውስጥ ስተት አለ ወይ ግብ ጠባቂው ስተት ይሰራል ቶሲን ስተት ይሰራል ወይ ቻሎባ ስተት ይሰራል ወይ አንዱ ተጫዋች ስተት አለ። እዚህ ቡድን ውስጥ ብዙ ስተት የሚሰሩ የተናጥል ስተት የሚሰሩ ተጫዋቾች አሉ። አሁን ያ ሶስተኛ ጎል በቃ ያንን ስሜት የገደለ ነው። ቶሲን ነው ያንን ስተት የሰራው። ኳሱ ከማሎ ጉስቶን የመጣው ቶሎ ከእግሩ ማውጣት አልቻለም እና ኖዋ ኦካፎር መጣና ፕሬስ አደረገው ለመጨረሻ ላይ እንግዲህ ጎሉን አስቆጠሩት ማለት ነው። በዛ መንገድ ነው ካልቨርት ዊን ሶስተኛውን ጎል ያስቆጠረው። እና ኢንዲቪጁዋል ስህተቶችም ብዙ የሚሰራ ቡድን ነው። አምናም በዚሁ ጊዜ ተመሳሳይ ችግር ገጥሞት ነበር። ያኔም ታስታወሽ እንደሆነ የሆነ ጊዜ አምስት ጨዋታ በተከታታይ አሸነፈና ቼልሲ ዋንጫ ተፎካካሪ ሆን ምናምን የሚል ኮንቨርሴሽን ነበር። እና ወዲያው እንዲሁ በዚሁ ተመሳሳይ ጊዜ ቡድኑ እንትናል አሰልጣኙ ራሱ ቡድኑን እንደማይተማመንበት የምታቂው። ከጨዋታው በፊት እንግዲህ በዚህ ሁኔታ ማርች ላይ ከደረሰን ያኔ እናወራለን አሉ ሲል ነበር ማለት ከጨዋታው በፊት እራሱም በሙሉ ለሙሉ የሚተማመንበት ቡድን አይደለም። ጥሩ ሲሆን በጣም ጥሩ የሚሆን ነው፣ መጥፎ ሲሆን በጣም መጥፎ የሚሆን ነው። በዛ ላይ ካይሴዶ፣ ላቪያ፣ ዳሪዮ ኤሱጎ እነዚህ ሶስት ተጫዋቾች በስድስት ቁጥር ቦታ የሚጫወቱ ተጫዋቾች ናቸው። ካይሴዶን መተካት በጣም ከባድ ነው። እንዴት አስፈላጊ እንደሆነ የምታቂው፣ ከመጣበት ጊዜ ጀምሮ እሱ ሲሰለፍ ቼልሲ አሁን 42% ፐርሰንት የሚሆኑትን 52% የሚሆኑትን ጨዋታዎች ያሸንፋል። እሱ ሳይሰለፍ ብዙ ጊዜ ያል ጨዋታ አለመልጠው ስምንት ጨዋታ ብቻ ነው የመለጠው። ግን ከነዚህ ስምንት ጨዋታዎች ሁለቱም ብቻ ወይም ሀያ አምስት ፐርሰንቱ ብቻ ነው ያሸንፋ። በጣም ወሳኝ ተጫዋች ነው። ያን ያህል ወሳኝ ተጫዋች ነው። አሁን ፍርሀቱ የነበረው የአርሰናልን ጨዋታ ያለሱ ጥሩ ተቋቁመውታል። ግን እሱ ዘለግላለ ጊዜ በጉዳት ወይ አንድ ናዘር ኬንሴላ የሚባል ለቼልሲ ብቻ የሚጽፍ የቼልሲን ጉዳይ ብቻ የሚጽፍ የቢቢሲ ጋዜጠኛ አለ። ድሮ ለኤቭኒንግ ስታንዳርድ ይጽፍ ነበር እና አንድ ዘገባ ወጥቶ ነበር። ከጨዋታ ፊት በስቶብኛል ጨዋታ እያለ ነው ካይሰሄዱ ለቡድን ጓደኞቹ በጣም ብዙ እየተጫወትኩ ነው ብሏል። እንደዛ ብሎ ያስባል ብሎ ጻፈ። እንግዲህ ለቢቢሲ ነው ይህንን አርቲክል የጻፈ። ይደክማል፣ ተጫዋቹ አሁን ደግሞ በቻምፒየንስ ሊግና በፕሪምየር ሊግ መጫወት አለበት። ለኤኳዶር ኤኳዶር ደርሶ ላቲን አሜሪካ ደርሶ ረጅም አድካሚ ፍላይት ኖሮት ነው የሚመለሰው። ስለዚህ አንዳንድ ተጫዋቾች ላይ በጣም ዲፔንደንት ነው። ከአምናውም ያነሰ ነው በዚህ ሰዓት። በነገራችን ላይ ለቼልሲ ያለው የነጥብ ብዛት አሁን 24 ነው። አምና በዚህ ጊዜ 28 ነጥብ ነበር። ሶ፣ በነጥብ ካየሹ በአምና ከአምና በአራት ነጥብ ያነሰ ነው ያለው። በኮረስፖንዲንግ ፊክስቸርስ ደግሞ በዚህ ውድድር ዘመን የገጠማቸውን 14 ቡድኖች ከሊድስ አዳዲስ ከመጡት ቡድኖች በስተቀር 28 ነጥብ ነበረው። አንዳንዶቹ የወረዱትን በመጡት ተክተሽ ካየሽ ከዛም በአራት ነጥብ ነው ያነሰ። ስለዚህ በቁጥር ሬግሬሽን አለ ሬግሬሽን አለ እና ወደ ስኳዱ ወስዶዋለሁ ምናልባት እንግዲህ የአሰልጣኙን ማኔጅመንት ጥያቄ የምናቀርብበት ከሆነ አላቅም ግን፣ በአጭር ጊዜ ያንን የዋንጫ ቡድን ይመስላል የሚለው ስሜት ከአንድ ሳምንት በላይ የማይቆይ ኮንቨርሴሽን እንዲሆን አድርጎታል። ከኢንተርናሽናል ብሬክም በኋላ ብዙ እንግዲህ ብዙ ትልልቅ ጨዋቶች አደረጉ። ከባርሰሎና ከአርሰናል ጋር ተጫወቱ እና ሮቴት ማድረጉ ላይ ብዙ ዱዌል ማድረግ ያስቸግረኛል ግን